የ 2025 2026 የእንግሊዝ ፕሪሚየር ሊግ ገና ከወዲሁ የዓለምን የእግር ኳስ አፍቃሪያን ልብ ሰቅሎ ይዟል። የውድድር ዘመኑ ሲጀመር ታላቁ አንጌ የተናገሩትን አልተዝናናችሁም ወይ? የሚለውን ንግግር ዛሬ ላይ ሆነን ስናየው፣ አዎ! በእርግጠኝነት ከጠበቅነው በላይ ተዝናንተናል! ተደስተናል! ተገርመናል! ገና በጥቅምት ወር ከብሔራዊ ቡድን ጨዋታዎች መልስ ብንገኝም ሊጉ የሚሰጠን ነገር ብዙ ነው። ትልልቅ ቡድኖች እርስ በእርስ ሲፋጠጡ፣ አንዱ ሌላውን ሲጥል፣ የደረጃ ሰንጠረዡ እንደ ካርታ ሲቀያየር እያየን ነው። አስቶንቪላ፣ ኒውካስልና ብራይተን አይነት ቡድኖች ከባድ ጅማሮ ሲያደርጉ፣ የዋንጫው ፉክክር ከመቼውም ጊዜ በላይ ክፍት ሆኗል። ከዚህ በላይ ምን እንፈልጋለን? ከውድድር ዘመኑ መጀመሪያ በፊት ሁሉም ሰው ሊቨርፑል የ25/26ን የፕሪሚየር ሊግ ዋንጫ ጠራርጎ እንደሚወስድ ነበር የጠበቀው። ፍሎሪያን ዌርትዝን የመሰለ ኮከብ ሲያስፈርሙ፣ እንደ ጄሬሚ ፍሪምፖንግ እና ሚሎሽ ኪርኪዝ ያሉ ተከላካዮችን ሲጨምሩ፣ እንዲሁም በመጀመሪያዎቹ ሳምንታት በአንፊልድ ጎሎችን እንደ ጉድ ሲያዘንብ የነበረውን ሁጎ ኤኪቲኬን ይዘው ሲመጡ ተስፋው የገነነ ነበር። የሁሉ ሳያንስ የዝውውር መስኮቱ ሊዘጋ ሲል አሌክሳንደር ኢሳክን ሲያመጡ ሊጉ በሙሉ አክብሮት ብቻ ሳይሆን ፍርሃት ነበር ያደረበት። ኢሳክ ለመጀመሪያ ጊዜ ለክለቡ ቃለ መጠይቅ ሲሰጥ በአይኖቹ ውስጥ በነበረው የድልጥም ና በራስ መተማመን ሁሉንም ነገር ማሸነፍ እፈልጋለሁ ሲል ብዙዎች የዘንድሮው ሊግ እዚሁ ላይ አብቅቷል ብለው ነበር። ነገሩም እውነት ይመስል ነበር። ሊቨርፑል በሉዊስ ዲያዝና በትሬንት አሌክሳንደር አርኖልድ ምትክ 480 ሚሊዮን ዩሮ ያወጡባቸውን ተጫዋቾች አካቶ ነበር። እስከ መስከረም አጋማሽ ከበርኒሌይ ጋር እስከነበራቸው ጨዋታ ድረስ ሁሉም ነገር በእቅዳቸው መሰረት እየሄደ ነበር። በመጨረሻ ደቂቃ በሚቆጠሩ ጎሎች ወሳኝ ድሎችን እያስመዘገቡ የቡድኑን የሞራል ጥንካሬ እያዳበሩ መጡ። የፈርጊ ታይም ነገር በ አዲሱ የአንፊልድ ታይም ስሪት ተመልሷል ተብሎ እስከምን ነገር ደረሰ። ግን ከዚያ በኋላ የመጀመሪያዎቹ ማስጠንቀቂያ ምልክቶች መታየት ጀመሩ። ከአትሌቲኮ ማድሪድ ጋር በነበራቸው ጨዋታ ሊቨርፑል በመጀመሪያው አጋማሽ አስደናቂ እግር ኳስ ቢያሳይም ስፔናውያኑ በሁለተኛው አጋማሽ ሁለት ጎሎቹን አስቆጥረው ጨዋታውን ሁለቱ ለሁለት አደረጉት። ቫንዳይክ በመጨረሻ ደቂቃ የማሸነፊያዋን ጎል ቢያስቆጥርም የአንፊልድ ታይም አስማት ለመጨረሻ ጊዜ የሰራው በዚያች ምሽት ነበር። ነገሮች ሙሉ በሙሉ ተገለበጡ። ሊቨርፑል በመጨረሻ ደቂቃ ጎል ማስቆጠር ቀርቶ እነሱ ራሳቸው በመጨረሻ ደቂቃ በሚቆጠሩባቸው ጎሎች መጎዳት ጀመሩ። ከብሔራዊ ቡድን እረፍት በፊት በነበሩት ሶስት ጨዋታዎች በሁለቱ በክሪስታል ፓላስና በቼልሲ ተሸንፈው በሰንጠረዡ ላይ የነበራቸውን ምቹ መሪነት አበላሹ። በጋላታ ሰራይም መሸነፋቸው ቡድኑ በትንሽ ቀውስ ውስጥ መሆኑን አጠናከረ። ይህ ሁሉ ሲሆን ሳይሆን ግን ይህ የሊቨርፑል አዳዲስ ተጫዋቾች የሚዋሃዱበት የሽግግር ወቅት ነው ብዬ አምናለሁ። ከረፍት በኋላ ፍጹም የተለየ ሊቨርፑልን እንደምናይ አመላካቾች አሉ። ሊጉ በሊቨርፑል ውጣ ውረድ ሲናወጥ በሰሜን ለንደን አንድ ዝምተኛ ገዳይ በስልት ስራውን እየሰራ ነበር፣ አርሰናል። አዎ መድፈኞቹ ብዙ ፍላሺ እግር ኳስ አይጫወቱም ይሆናል። ነገር ግን በሁሉም የሜዳው ክፍል በሚገርም ብቃት የተሞሉ ናቸው። ስታቲስቲክስ አይዋሽም። በጨዋታ 0.44 ጎል ብቻ በማስተናገድ ምርጥ ተከላካይ ሲሆኑ በጨዋታ በአማካይ 2 ጎል በማስቆጠር ከማንቸስተር ሲቲ ቀጥሎ ሁለተኛው ምርጥ አጥቂዎች ናቸው። ሚኬል አርቴታ ካለፈው የውድድር ዘመን የአቋም መውረድ ተምሯል። ወደ 300 ሚሊዮን አውጥተዋል ነገር ግን እንደ ሊቨርፑል አይን የሚስቡ ዝውውሮች አልነበሩም። ብዙዎች ዎርትዝ ከኤዘ ይሻላል፣ ኢኪቲኬ ከማድዌኬ ይበልጣል፣ ኢሳክ ደግሞ ከጊዮኬሬሽ ይልቃል ብለው ይስማሙ ይሆናል። ነገር ግን ሊቨርፑል እንደ ኢሳክ ባሉ ተጫዋቾች ላይ 150 ሚሊዮን ዩሮ ሲያወጡ፣ አርሰናል ገንዘቡን በጥበብ ተጠቅሞበታል። የዘንድሮው የክረምት ዝውውር ኮከብ ያለ ጥርጥር ማርቲን ዙቢመንዲ ነው። ለቡድኑ የሚያበረክተው አስተዋጽኦ ከሚታየው በላይ ነው። እንዴት? አንደኛ ዴክላን ራይስን ነጻ አውጥቶታል። ዙቢሜንዲ እንደ ሮድሪ ወይም ቡስኬትስ አይነት ባህላዊ ዲፕ ላይንግ ፕሌሜከር ነው። ነገር ግን አጭርና ቀልጣፋ ነው። የእነሱን አካላዊ ጥንካሬ ባይኖረውም ብዙ ቦታ ይሸፍናል፣ ለተከላካዮችም መረጋጋትን ይሰጣል። ዙቢሜንዲ ሜዳ ላይ ሲኖር ራይስ ወደ ተጋጣሚ የሜዳ ክፍል ሄዶ በነጻነት እንዲጫወት በሳጥን ውስጥ እንዲሳተፍ እድል ሰጥቶታል። ከዌስትሃም ጋር የነበረውን ጨዋታ እንመልከት። በመጀመሪያው ጎል ላይ ሳካ በመስመር ላይ ሲቸገር አይቶ ክፍተት በመፍጠር ኳሱን ይቀበላል። ከዚያም ለኤዜ የሚሆን ክፍት ቦታ ተመልክቶ ኳሱን ያቀብለዋል። ኤዜ ያሻገረውን ኳስ ራይስ ያስቆጠረው። ሶቤሜንዲ ጎሉንም አሲስቱንም አላደረገም፣ ነገር ግን የጎሉ ቁልፍ እሱ ነበር። በሁለተኛው ጎልም ላይ ከላይ ያሻገረው ድንቅ ኳስ ፍጹም ቅጣት ምት እንዲገኝ አድርጓል። አርሰናል የተሟላ ስብስብ አለው። አሁን ለአርቴታ ምንም አይነት ይቅርታና ምክንያት የለውም። ዋንጫ ማንሳት ግዴታው ነው። የማንቸስተር ሲቲ ሁኔታ ደግሞ ውስብስብ ነው። ባለፈው የውድድር ዘመን ያለ ዋንጫ ማጠናቀቃቸው ከጋርዲዮላ ዘመን በፊት ከነበረው ጊዜ ወዲህ ለመጀመሪያ ጊዜ የደረሰባቸው ክስተት ነው። ፔፕ ጋርዲዮላም በሕይወቱ እንዲህ አይነት ነገር አጋጥሞት አያውቅም። አሁን ግን እንደ ድብቅ ተፎካካሪ ሆነው ብቅ ብለዋል። ይህ እንግዳ ቢመስልም እውነታው ግን ኤርሊንግ ሃላንድ በተከታታይ በዘጠኝ ጨዋታዎች 15 ጎሎችን ሲያስቆጥር ማንም ሊዘነጋው አይችልም። ፊልፎደንም ወደ ቀድሞ ድንቅ ብቃቱ ተመልሷል። ዶኩም በሕይወቱ ምርጥ ጊዜ ላይ ይገኛል። አዲሶቹ ፈራሚዎችም ለቡድኑ ተጨማሪ አማራጮችን ሰጥተዋል። ዶናሩማ በመኖሩ የተከላካይ ክፍሉ ተጠናክሯል። የኔ እምነት ሲቲ አሁንም ዋነኛ የዋንጫ ተፎካካሪ ነው ፔፕ ስኬታማ እንዲሆኑ ያደርጋቸዋል ። ብቸኛው ስጋታቸው የሃላንድ ጉዳት ወይም የአቋም መውረድ ነው። እሱ ከሌለ ጎር የማስቆጠሩን ኃላፊነት ማን ይወስዳል? ይህ ትልቅ ጥያቄ ነው። አሁን ከአርሰናል በሶስት ነጥብ ርቀው ይገኛሉ። ነገር ግን ከፊታቸው ያሉትን ጨዋታዎች ካሸነፉ በኖቬምበር ዘጠኝ ከሊቨርፑል ጋር ሲገናኙ የሰንጠረዡ መሪ ሆነው ልናያቸው እንችላለን። ቼልሲ የሊጉ ዋይልድ ካርድ የዋንጫ ተፎካካሪ ለመሆን ገና ናቸው ቢባልም፣ እያየነው ባለው ነገር መሰረት ከማንም ቡድን ጋር መፎካከር ይችላሉ። ችግራቸው የማይገመቱ መሆናቸው ነው። አንድ ቀን በብራይተን ይደበደባሉ፣ በሚቀጥለው ቀን ሊቨርፑልን በስታምፎርድ ብሪጅ ያሸንፋሉ። እንደ ዥዋው ፔድሮና ኤስቴቫዎ ያሉ ወጣት ኮከቦች ብቃታቸውን እያሳዩ ነው። ነገር ግን የቡድኑ የልብ ምት የሆነው ሞይሰስ ካይሴዶ ነው። ሜዳውን ሙሉ በሙሉ ይቆጣጠራል። ለቡድኑ ድንቅ አካላዊ ጥንካሬና መረጋጋትን ይሰጣል። ቼልሲ ከሁለት ዓመት በፊት ያወጣበት 130 ሚሊዮን ዩሮ ተገቢ እንደነበር እያስመሰከረ ነው። በተጨማሪም ቼልሲ ጎሎችን በተለያየ መንገድ በማስቆጠር በጣም የተመጣጠነ ቡድን ነው። ከጨዋታ ከቆሙ ኳሶች፣ ከፍጹም ቅጣት ምት በሁሉም መንገድ ጎል ያገባሉ። ይህ ደግሞ አደገኛ ቡድን እንደሆኑ ያሳያል። እናም ታሪኩ ይቀጥላል። ቶተናም በመሀመድ ኩዱስ እየታገዘ ከሚጠበቀው በላይ እየሰራ ነው። ስለዚህ ካለፈው የውድድር ዘመን በተለየ የዘንድሮ ፉክክር የአራት ወይም የአምስት ፈረሶች እሽቅ ድምድም ሆኗል። እናንተስ ምን ትላላችሁ? ከውድድር ዘመኑ መጀመሪያ ጀምሮ የትኛው ክለብ ነው ያስደመማችሁ? ሊቨርፑል ከቀውሱ ይወጣል? አርሰናል የጀመረውን ይጨርሳል? ወይስ የጓርዲዮላው ሲቲ ሁሉንም ነገር ገልብጦ ዋንጫውን ይወስዳል? ሀሳባችሁን ኮሜንት ላይ አስቀምጡ። ልን ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ለተጨማሪ እንዲህ አይነት ትንታኔዎች ቻናላችንን ሰብስክራይብ አድርጉ። እስከምንገናኝ ድረስ ሰላም።